ለእናንተም እንደተለመናችሁ ያሰባችሁትን ሁሉ እንድትፈጽምላችሁ፣ በህይወታችሁ የተቋጠረን ሁሉ እንድትፈታላችሁ፣ የጎደለውን ሁሉ እንድትሞላላችሁ፣ መቤታችን እንዳትለያቸው፣ መቤታችን ጎንበስ ብለን ሰላም ለት እያለ ሰላም ማርያም በንታና ማርያም

ይህኛ የተለዩ ባጸደ ነፍስ ያሉ ወገኖቻችንን በገነት ያሳርፍልን እኛንም ልጆቹን ቅዱስ ስጋውን፣ ክቡር ደሙን በልተን ጠጥተን ዳግም ለዳኝነት በመጣ ጊዜ ሁላችንንም የብርሃን ልብስ አልብሶ በቀኙ ለመቆም ያብቃ። እዚህ እንደተሰበሰብን የአምላክ እናት በአማላጅነቷ ከልጇ አስታርቃ የጻድቁን በረከት ለኛ አድላ ዳግም ልጇ መጣ ጊዜ ሁላችንንም በቀኙ ታቁመ አባታችንን ሰብሳቢያችንን አብልተው አጠጥተው በነፍሳችን እንድንድን በስጋችንም አሁን ሰላም እንድናገኝ ይህንን የመሰለውን ያዘጋጁልንን አባታችንንን በመንግስቱ አምላካችን የብርሃን ልብስ አልብሶ ያቁምልን። ቤት የበለጸጋ ያደርግልን፣ ቤታቸውን በበረከት እኛን በሰላም ይጎብኝልን። እንደኛ ለቤተ ክርስቲያን የሚያገለግል ፈጣሪውን የሚፈራ እናት አባቱን የሚያከብር ቤተ ክርስቲያን የሚያገለግል መልካም ዘር ያድለን። እግዚአብሔር አባታችን በምረቱ በቸርነቱ ይቅር ብሎ በውስጣችን የሰለጠነብንን የሚያስጨንቀንን ተስፋ የሚያስቆርጠንን እርኩስ መንፈስ አስሮ ወደ ጥልቆደ ሲሆን ይታልል። አባታችን ሆይ ብለን ቅዱስ ስሙ እንጥራው። አባታችን ሆይ በሰማያት ስምህ ይቀደስ፣ መንግስትህ ትምጣ ባድ በሰማይ ዶለች እንዲሁም በምድርቱን የድናት አይደነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ሰላም ድንሻለ ማሳብሽ ድንግል፣ ስጋሽም ድንግል። ሰላምታ ላንቺ ይገባሻል ከሴቶች